ወይኔ ወይኔ፣ ጉዱሽ ሬ ደግሞ እኔም ብሎ ደግሞ አማት ነው ምራት ጋባሽ። እሺ ቆይ፣ አሁን እንዲት ነው እሳቸው ደግሞ የእኔ ነገር ሲሆን በቃ ያበረቱታል። እሺ ቆይ፣ አሁን እንዴት ነው? ኦሞ በጥብጬ ኦሞ በጥብጣ አበላችኝ አይሉትም። መርዝ በጥብጣ ነው ያበላችኝ ብሎ ነው ለታዲያ የሚነግሩት። ቀላል ቀላል ይላሉ መሰለሽ። አንቺ እዛ ሆነሽ ወሬ እየደመጥሽ ነበር። ለምን እንደዚህ አናደርግም? ማለቴ መስዋዕት እንክፈልልሽ። ኦሞን በጥብጬ የሰጡት እኔ እኔን ልበላቸው ቡናው ላይ ምን የነኝ እጣን ነው የጨመርኩ፣ ትለዋለሁ እሳቸው አፈላቸው። ቢያንስ እኔ ቡናውን ሳፈላ አያዩም ነበር። እና እሳቸው የነገሩት ለካ አፈላቸው። ወይኔ ጉድሽ ቢይ፣ ወይኔ ጉድሽ። እየቀለድሽብኝ ነው አይደል? ምን ላድርግ ትዬ። እኔም እኮ መስዋዕትሽን ልክፈልልሽ ብዬ ነው። እሺ፣ አሁን ሴትዮ አይሄዱም? ጭራሽ ሴትዮ አልሻቸው። አማችሽ እኮ ናቸው። ወይ ደግሞ ለምን አንድ ፊቱን ለታዲያ ሄደሽ እናትህን ሴትዮ አለችው ብለሽ፣ ለምን ሄደሽ አትነግሪውም? ምን ላርግትዬ ጋሼ ፊት እንዳይለምድብሽ እኮ ብዬ ነው። ማለት እንዳይለምዶበት ብዬ ኮ ነው። እሱ ፊት ደግሞ እንደዚህ አምራቼ ምናምን ስት ቢሰማ ደስ አይለውም ብዬ ኮ ነው። ለአንቺ ብዬ ነው። እኔ ምልሽ ግን ቤርዬ፣ የእውነተኛ ስምሽ ብሪቱ ነው አይደለ? አብሮ ያስቀርሽ። እሺ ቆይ ደግሞ ይሄን እንዲታወቅሽ። አረ እኔ ከመታወቂያሽ ላይቼ ነው ስለዚህ በረስት ለነጥፎሽ ምሪ ብቻ አይደለም የምታወሪው ወጣ ስልልሽ መቃየን ይን ትፈትሽኛለሽ ማለት ነው። ወይኔ እኔ ኮ ድንገት ልብስሽን ላጥብ ሳነሳ ኮ ነው ጣብ ብሎ ሲውድቅ አንስቼ ያየሁት። ፐማቆላመጥ ግን እኔ የሚለው እንደው ቤርዬ እንዴት ነው ግን እንዴት እንዴት አድርገሹው ነው ብሪቱን ወደ ቤሪዬ ያመጣሽው? እራመጣጡን ንገሪ። አስበሸዋል ግን ያባለች ልክ እንዳንቺ ቤሪ ተብሎ እንዲቆላመጥ ምን የሚሆን ይመስልሻል? ጣቤጣጣ በሽታ ያንጠፋጭሽ። አሚን አብሮ ያንጠ ማለቴ አንቺ እኮ በክፋት አስበሽ አይደለም፣ ጥሩ ምራት ለመሆን ብለሽ ነው። ማለቴ አንቺ እኮ ውስጥሽ ባዶ ነው። አፍሽ እኮ ዝም ብሎ ስለሚለፈልፍ ነው። እትዬ ግን ይህንን አልተረዱሽም እንጂ እኮ አንቺ ጥሩ ሚስት ነበርሽ። በተለይ እንዲህ የምትራቆቹን ነገር ብትታይ በጣም ቆንጆ፣ ከፍርቱና የተሻልሽ ብርቱካን ይሁን በጣም ውስጥሽ ስኳር ይመስላል። ደሞ አንቺ ነሽ ያቀላቀልሽብኝ። እቃው እኳ አንድ አይነት ስለሆነ ነው። የራሳቸው ጉዳይ እንዴ። ልፈንዳ እንዴ እኩብ እዛ ይፈንዱ ማለት እንዴ ለምን እዛ አስር እግራቸውን አይበሉም ማለት ይፈንዱ እንዳልን ያው ምንም ቢሆን አንችን በጣም የምትወጃቸው የሚወዱሽ አማችሽ ናቸው እኔ የምለው ግን እንደው የእውነት ፍርቱናን ታፈቅራታለ ግን እኔ የምለው ታዲ ፍርቱናን የእውነት ትጠላታለ እንደ አለቃችን ግን ሴት አሳዳጅ እንደሆነ ታውቃለ አይደል ስለዚህ አለቃችን ፍርቱናን አይቶ ምራቁን ዋጠ ስላልኩ ነው እንደዚህ? ምን ጨርጫ። ለነገሩ ፍርቱናን አይቶ ምራቁን ማይወጥ ማን አለ? ስለዚህ አንተም ሁሌም ስታያት ምራቅ ትውጣለህ ማለት ነው። አንተ አትውጥም? ቤሪን የመሰለች ሚስት እንዳለችህ የረሳኸው መሰለኝ። ቤሪ እንኳን ምራቋን ዋጥ ያደረገች ናት እንጂ በምንም ታምር ምራቅ ልታስወጣ ትችል። ምን ሚስት ትልቅ ናት እያልከኝ ነው? ትልቅ ስለሆነች መስሎኝ ትንሿን ያስናቀች አሁንም ቢሆን ፍርቱናን ቤት እንደምትኖር አትርሳ። አንተም ከዚህ በኋላ ፍርቱና ሰራተኛ ሆና እንደማትቀጥል አትርሳ። እማዬ ስለምትፈልጋት ምናልባት የእሱ አገልጋይ ሆና ልትቀጥል ትችል ይሆናል። ግን አንተን እዛ ቤት አልፈልግህም። እም እምቢ። ምን ቤትህን ያከራዩኝ እናትህ መስሎኝ። ቤቱ ግን እኔ ነው። እሺ፣ ለማንኛውም አሁን ውሌን እስካልጨረስኩ ድረስ ማንም ከቤቴ ማለትም ከፍርቱናም ሊለየኝ አይችልም። ቆይ፣ ከኔ ጋር ጠብ ነው የምፈልገው። ቆይ ግን ለመጣላት ለምንድን ነው ቱግ ቱግ የምትለው? ትሰማኛለህ፣ ለመጨረሻ ጊዜ ልንገርህ፣ ከቤተሰቤ እራቅ፣ ከፍርቱናም ቢሆን። እንዴ አንቺ አስደነገጥሽኝ እኮ። እንግዲያውስ ሌላ ድንጋጤ ልጨምርልሽ፣ ሴትዮዋ ታሞ ሶፋ ላይ ተኝተዋል። ማናት ሴትዮዋ? እትዬ እማማ ናቸው። ይኸው ታሞ ተኝቶ እያጣጣሩልሽ ነው። አይ ዛሬን ስንጃ ማደራቸውን ብቻ ፈጣሪ ይጠብቃቸው። አንቺ ምንድን ነው ችግርሽ? ለነገሩ ትሆኔን ጥባት እንዴ! ስላላየሻቸው እኮ ነው። እንዴት ታሙ፣ እንዴት እያጣጣሩ እንደሆነ። ቅድም እየሄዱ ነው ብለሽኛል ነበር እንዴ? ወይ ጉድ! እስካሁን ሳልሄዱም፣ ከዚህ በኋላ ደግሞ ለመሄዳቸውን ፈጣሪ ነው የሚያቀው። በሽታ ሄድብሽሽ። እኔ መጀመሪያ ከመሄድ አንቺ እሳቸው ጋር ብትሄጃ ይሻልን። ማዘር፣ ቅድም ከቤት ሲወጡ ደህና አልነበሩ እንዴ? አይ እሱማ ደህና አልነበሩም። ብታይ በሙቅቃቸው እኮ ነው የገቡት። እኔ ልበል አልበል ማለቴ። እኔ አይዞት፣ አይዞት እትዬ፣ አይዞት። ማዘር፣ በምግብ ውስጥ በአድ ነገር ቀላቅላችሁ ካበላችሁኝና ካጠጣችሁኝ በኋላ ደህና አልነበረም ወይ እየወጣሽ ስትይ፣ ትንሽ እንኳን አታፍሪም? ይህንን አጋጣሚ ተጠቅሜ ለምን ቆንጆ ድራማ አልሰራም? አዎ፣ እንደ መረዘችኝ አስመስዬ በጣም የታመምኩ መምሰል አለብኝ። ከዚያ የሚሆነውን ማየት ነው። እርግጠኛ ነኝ በዚኛው ጨዋታዬ ቆንጆ ነጥብ ነው ማስቆጥረው ይልቅ ሁሉንም ነገር ትተ ስለ እናተ ብቻ ብታስብ ይሻላል ለሴት ብለ ውጭ አውጥተ እንደ ጣልካቸው አትርሳ ምንድ ምንድን የምታወራው እኔ እናቴን አልጣልኳትምም አልጥላትምም ግን ትጠላቸዋል አይደል ባጠላቸው ኖሮ እስካሁን ድረስ የቤቱን ካርታ በስማቸው ታዞረላቸው ነበር በማያገባህ ነገር አትግባ አልኩ። ሃሎ ቤሪ ማዘር፣ እሜ ምን ሆነች? ማዘር ምን ሆነ ነው? ምን ምን? ወይ ንገረኝ እንጂ ማዘር፣ ምን ሆነ ነው? ንገረኝ እንጂ እንዴ! ቆይ እቺ ልጅ ማዘርም ምን አርጋቸው ነው? ሄሎ ወይ፣ ምስክር እየተወንኩኝ ነው። እረ አሞኝ አይደለም ባክክ፣ እያስመሰልኩኝ ነው። ለፉርቱናም ንገራት እያስመሰልኩኝ ነው። አውቄ ነው፣ አሞኝ አይደለም። ንገራት፣ ለሷም እየተወንኩኝ ነው ባክክ፣ እያስመሰልኩኝ ነው። በቃ እንዳትደነግጥ ንገራት። እሺ አይቶኝ፣ እስኪ ይኸው ፍርፍር በኦሞ ቡና በጣም አጠጥተውኝ እንደው ተርፋለሁ ብለህ ነው? ማንን እያናገሩ ነው? ምን አገባሽ? ወዲህ ነው። ምስክር፣ እያንተን አይደለም። ወዲህ ነው። ደውልልሃለሁ። እሺ፣ ይኸው ያስብሹ፣ ተሻካልሽ ይሁን። እንድፍኝና ቤቱን እንደምታደርግ ያርጌው። አሁን ለመውረስ ይመችሻል፣ እንዳሻሹኝበት

ማለት ጠጥተው በልተው ጠጡ በሉ ብቻ አንቺ ፍሽን ስኪ ይውል ከማች ጋር ሰላም ለመፍጠር ብዬ ምሳና ቡና አዘጋጅቼ ጠበኳቸው። አይ ሞት ደግሼ በይ አረይተው ማዘር እንደዛ ይበሉ ቆሄን እንዴት እንደዛ አይነት ነገር ስሎ ላይ ያደርጋሉ። አውቃ ነው። ሆን ብላ ሆን ብላ ነው ለእኔ ዘራ መድኃኒት እስኪ ቆይ አሁን እኔ ምን ነው አይጥ የሚመስለው የምን ዘራ መድኃኒት እንዲ አረኔ ሆና ጣኒ ስጧቸው ወይ ምናልባት ሲቀላቀል ዘራ መድኃኒትን ይፈጥር ይሆን እንዴ? አንቺ ግን ከማን ወገንሽ እንዴ? አንቺ ደግሞ ከጎንሽ ቆሜ እያየሽኝ ከማን ወገንሽ ትይኛለሽ እንዴ? እትዬ እንደው ሁለተኛዋ እትዬ አንቺ ላይ ምንም ክፋት አስባ ማለት ምንም ክፋት አስበው ምንም አላረጉም። ማለት ያው ስኳር ማን ነው ጨው መስሏት ፍርፍሩ ላይ ኦሞ አረገች። ከዛ ደግሞ ቡናው ላይ ደግሞ ስኳር መስሏት እጣን አረገች አረጉ። በቃ ይህ እኮ ነው። በጣም እኮ ቀላል ነው። እሺ፣ በቃ እስኪ አሁን ተነሽና ወደ ሐኪም ቤት እንሄድም። አልሄድም እዚሁ ድብ እንላለሁ። አረባክሽማ እንዴ አሁን እሺ ሞትን እዚህ ጋር ምና መጣው። እማ መቼም ቤሪ አስብ በላይ ነገር እንደማታደርገው ታውቂያለሽ አይደለም። ሚስትክ ከምትፈልገው እኔ እንደሞትላት አይደለም። ንገረኝ እስኪ ለምንድን ነው የማታደርገው? እኔ ቤቴን በስም ያዙርልኝ ብዬ ስልክ አይደለ፣ እሷ በድግ ብላ ጋብቻ ብቻ ፈልጋለሁ ያለችክ። ከተጋባችሁ ደግሞ ግማሹ የቤቴ ሀብት የእሷ ሊሆን ነው። አሁንስ በቀውት። እርስዎ የሚፈልጉት ከዚህ ቤት እንድሄድ ነው አይደል? እሄድ ድሎት አለሁ ይሄዳለሁ እንዴ ሪ አንቺ ሪ ሪ አይዞሽ፣ ትዬ እኔ ከጎንሽ ነኝ። ፓርቲ መቀያየር እንደሆነ ምንም አይሰለቸኝም። እያስመሰልኩ መስሎች ነው። ቆይ አንቺ ስታስቢው እኔ በዚህ ልክ በጤናዬ ላይ ይቀልዳለሁ? ለነገሩ እኮ ትዬ ይችን ሾላካ ምንም አላምናትም። እንዴ አውቃለት፣ መርዞት አስባ ቢሆንስ? አስቡት እስኪ የጅቡቲ ኦሞና እጣን ሲቀላቀል አውቶማቲክ ቦምብ በሉት እኮ አለመፈንዳቶ፣ እራሱ እርስ ሆነ። እውነት ወይ ጉድ! ምን ሆነሽ ነው? በማየት ቀይም ያለሽ በመርዝ ልትመረዘ ነበር እኮ ነው ያሉት። እንዲ ሰው ላይ እንደዚህ ይነጥላቸው። እናቶ አይወዱኝም አንተም አትወደኝም። ምን ማለት ነው ደግሞ? እኔ እወድሽ የለም እንዴ? ምን ማለት ነው እስኪ? ወይ ተረጋጊ መጀመሪያ። እሺ እውነቱን ንገረኝ፣ እኔን ነው የምትወደው ወይስ ፍርቱናን ነው የምትወደው? ወይኔ ጉዴ! ምን አይነት ጥያቄ ነው? አንቺን ሚስቴን ነው የምወደው እንጂ እልልሻለሁ። አሁንም አይታማለች። እትዬ እትዬ ደህና ናቸው። አይገርማችሁም? ግን ግርም አይላችሁም? አንዳንድ ሰው ግን መክሊቱን አለማወቁ በጣም ነው የሚገርመኝ። እትዬ ግን አማች ከሚሆኑ ይልቅ ቆንጆ ተዋናይ ነበር የሚወጣቸው። ምን ማለት ነው? ዓለም ግን ደህና ነሽ? ምስክር ምንም ነገር አልነገረሽም እንዴ? እስኪ ይልቅ ያቺ ጠባለች ተደብቃ ወሬ እያዳመጠች እንደሆነ ሂጅ ወደ ጓዳ አጣርተሽ። ማንም የለም። በእርግጥ ምስክር ውሸትሽን እንደሆነ ነግሮኛል። ግን እኔ ስላላመንኩት ነው ስበር የመጣሁት። የእውነት ግን ደህና ነሽ? እኔ ደህና ነኝ። ይልቅ ጣውን ትሽ ዛሬ እዚህ ቤት የምታድር አይመስለኝም። እርግጠኛ ነኝ ይሄኔ ልብሷን እየሰበሰበች ነው። ቆይ ግን እታለም ምን እያደረግሽ ነው? ይሄን ሁሉ ድራማ መስራት ለምን አስፈለገሽ? እንዴ ላንቺ ብዬ ነው። ታውቂያለሽ አይደለ ፍርቱና እንዴት እያደረገችኝ እንደሆነ። እንዴ ልፊ ቢልሽ ነው እታለም። ግድ የለሽም። ይሄ ልፋታችንማ መጨረሻው ያማረ ነው የሚሆነው። ግድ የለሽም ይሄ ልጅ። አንቺ ተስፋ ቁርጥሽ፣ እኔንም ተስፋ ተስፋ አታስቆርጭኝ። እባክሽ ተይ ወይ ጉድ ለቁርስ ሲያስቡኝ ለምሳረኳቸው አሉ። ይገርማቸዋል እነሱ ጓዳ ተደብቃ ትሰማለች ብለው ሲንሾካሸኩ እኔ ጠባለች በጓሮ ወክል ቅድም ብዬ ተደብቄ ሰሟቸው። ታዲያ እንደኔ ኮከብ ወረኛለ በቃ ይህንን የማይረባ ጨዋታ ለ አላቆመችም። አሁንም ቢሆን ይህን ሁሉ ድራማ እየሰሩ ያሉት እኔን ከዚህ ቤት ለማስወጣት እንደሆነ አውቃለሁ። ማለት ማይረባል እንጂ ፍርቱናን ቢሮ አምጥቶ ለማስቀጠር የሚፈልግ እንዴ? አሁንም በዚህ ጭንቅ ሰዓት ወኝ ራሱ ለእኔ አታስብልኝ ማል። እኔ አሁን ሲያንተ ነገር ግራቅ ምትን ያለኝ እትዬ፣ እኔ ልዘን፣ እኔ ዝን ልበል፣ እኔን እትዬ። ቆይማ፣ ይሄ ሁሉ ማስመሰል ለምን አስፈለገ? ቆይ ግን ጓዳ ተደብቃ እንደነበረ ቼክ አድርገናት አልነበር እንዴ? እኔ የምለው ጠባለች ነች ወደ ወሬው የምትሄደው ወይስ ወሬው ነው እያነፈነፈ ወደ ጠባለች የሚሄደው? እኔ ተጨንቅያለሁ፣ አንቺ ትቀልጃለች አይደለም? አዎ አዲስ ያመጣክልኝን ምራት በጣም ስለምጠላት ድራማ ሰርቻለሁ። ግን ደግሞ ፍርፍር በኦሞና ቡና በእጣን የሰጠችን ውሸት ከሆነ አሁንም ጠባለች ተደብቃ እያዳመጠች ከሆነ ትመስክር። እውነት ነው። እውነት ማለት ደግሞ ለመስማት ብዬ አልነበረም። ቤት እየወለወልኩ እያለ ነው ጆሮ ላይ ጥልቅ ያለው። አልገባኝም። ተባረሻል። ነበር እንዲ ማን ነው እዚህ የቀጠረሽ? ቤሪ ተብያዋ ትሆናለች መቼም። አንዴ የቤቴ ፈላጭ ቆራጭ ሆናለች። ለማንኛውም በኋላ እናወራለን። ደግሞ የዚህ የምናወራውን እዚህ ቁጭ ብለሽ ውስጥ ገብተሽ የምታዳምጭ ካልሆነ ነሽ። ተው እንጂ ጋሺ የዚህን ያህል ማ ወረኛ ሰው አታርገኝ። ሻሁን ና ማይል እናወራ ስለሆነ ሂጅልን። እባክሽማየ ከዚህ በኋላ ከዚህ ቤት አትሄጂ። አሁንም ቤቴን አልመለስክልኝም። ያው እንደምታውቂው ዛሬ ቅዳሜ ነው፣ ነገ ደግሞ እሑድ ነው። ነገ ቅዳሜ ነው፣ ከነገ ወዲያም እሑድ ነው። መከራዬን ያስቆጠርከኝ አይ፣ በቃ አይደለም፣ የስራ ቀን ስላልሆነ ነው። በቃ ባክሽ፣ እስከዛ ድረስ ከዚህ ቤት አትሄጂ። እኔ የእውነት አንቺ ስትሄጂ ምን ያህል እንደሚከፋኝ አታውቂ። ለነገሩ ልክ ነህ። ምስክርና ፍርቱና ላይም አላስወኝባቸው ነበረ ፍርቱና እኮ ወደዚህ መመለስ ትችላለች። የምርህን ነው? አዎ። አንዴ አንቺ ስለምትንከባከብሽ ደግሞ ከአንቺ ባትርቅ እኔን ደስ ይለኛል። ምስክር ግን በፍጹም ከዚህ ግቢ አይወጣም። እሜ በዚህ የማትስማማ ከሆነ እኔም ቤት የለቀቅ የለ እወጣለሁ። አዲዮስ። ምን ፈልገን የመጣኸው? እንኳን ወደ ቀድሞ ስራሽ በሰላም ተመለሽ። እኔ እንኳን እታለም ስለለመነችኝ እንጂ ድጋሚ እዚህ ቤት ውስጥ ባልገባ ደስ ይለኝ ነበር። እኔም እሷን እንድትንከባከብልኝ እንጂ ድጋሚ ወደዚህ ቤት ባትመጪ ደስ ይለኝ ነበር። ስለዚህ ከአንተ ጋር ለመጣላት የግድ እሷን መንከባከብ ማቆም አለብኝ ማለት ነው። እኔ ቢያንስ እንደ ምስክር ለሌላ ሰው ልሸጥሽ አልተስማማሁም። ምንድን ነው የምታወራው? እኮ ምስክር ነው እኔን ለሀብታም አሳልፎ የሚሸጠን ሊያውም ልጆችና ሚስት ላለው አሰሪ አለቃሽ። አሁንም እያወራክ ያለኸው ነገር ምንም አልገባኝም። ልጅ ምስክር የአለቀ ጸሐፊ አድርጎ ሊያስገባሽ እንደሆነ ሰምቻለሁ። የሚገርም ነው። ሸሚዝ እንኳን እንደ ጸሐፊው የሚቀያየር አይመስለኝም። እያወራሁ ያለሁት ጸሐፊ ሆነሽ የምትሰሪበት ስለ አለቃሽ ነው። እናንተ ምን አገባክ? ድሮም ሲያዝኑልሽ አቶንጭ። ልክ አንተ ሲያዝኑብክ እንደማታውቀው ሁሉ ማለት ነው። ይኸው ደግሞ ትሰብኛለሽ። እዚህ ጎረቤት ምናምን ምናምን እያሉ መቀላውጥ የሚባል ነገር የለም። እሺ፣ ይቅርታ። እኔ እኮ ሰራተኛ ካደለውም ጥሩ። አልታዘዝም እያልሽ ነው? እሱን እናያለን እናያለን። ቆይ ይሄ ሰውዬ ከኔ አናት ላይ አይወርድም እንዴ? ደግሞ ጎረቤት ምናምን ይላል። እስኪ ታስቆመኝ እንደሆነ አይካለሁ ገና። ውይ ማዘር፣ እንደው ነገረ ስራቸው ላኮ ነው። ግርም የሚለኝ ግን ይሄ ሁላ ነገር ለምን እንደሚያደርጉ ታውቂያለሽ አይደል? አውቃለሁ። በእኔና ታዲ እስከአሁን ድረስ ተስፋ አልቆረጠችም አንቺስ እኔ ምን ማለት ለድሮ ባልሽ ያለሽ ተስፋ አሁንም እንዳለም ዝም ብላ አትቀባጥር በኛትክ እኔ ባልኖሮኛ አያውቅም ቆይ ግን እሺ አሁንም ድረስ ማለት ለታዲያ ያለሽ ስሜት የእውነት አይደለም ከነከነክ ያለው አይገርምም። ይሄ ራሱ ትልቅ ጥያቄ ሆነብኝ። ነገር ይሄ ነው። ወንዱ ጠባለች። ተደብቀክ እያዳመጥክ ነበር። ሰሚኛለሽ፣ እዚህ ግቢ ውስጥ ከተከራይ ጋር ምንም አይነት ግንኙነት እንዳይኖርሽ ብዬ አላዘዝኩም? ሲጀመር፣ አንተን ማናዛሽ ያደረገክ እና የማዘዝ ፍቃድ የለህም እያልሽኝ ነው? ትሰማኛለህ፣ ከዚህ በኋላ የቀጣከኝ ገራድክ አደለውም። እሺ፣ እኔ ምልሽ ፍርቱናዬ። ወይ ውዴ። ውዴ፣ ማታ ለምን ቆንጆ እራት አልጋብዝሽ? በዛውም ደግሞ ለአዲሱ ስራ የደስደስ ይሆናል። አጋብዛትም፣ እንዲያውም መጋበዝ ከፈለክ እዚሁም ባለችበት ነው መጋብዛት። አይገርምም። እኔ ራሱ ያው አዲሱ ስራዬን በማስመልከት ቆንጆ ራት ይጋብዘኛል ብዬ እያሰብኩ ነበር። በቃ በተለመደው ሰዓት እንገናኝ። ቆንጆ ራት ነው የምጋብዝሽ። ጠብቃለሁ። ሰሚኛለሽ እንደዚህ መንዘላ ዘላ ሳብ ከዚህ ቤት ተባረሻል። አራባክል ከዚህ ቤት ወጣለሽ። አሁን ተወጫለሽ። ኮነ በደም ባድርገልኝ ዘላ ዘላ። ወይኔ ልጅ እንዴት አባቷ ነው ስራት ያጣችሁ? ስራው አደከመህ አይደል? ለምን እያረፍከት ከተሰራ? ቆይ፣ ለየትኛው ልጅክ ነው ይሄንን ያክል የምትለፋው? እማ፣ ለካሱ የተዘጋ ፋይል ነው። ምን ያረክሽ ነው ደክሞ ካይደል? እንደ መጣኸው ውሃ አጥጃለሁ፣ እሱ ለቢበልና አጥባለሁ፣ ቀለል ይለሃል። ጠብቅ እንጂ ሚስትክ መሆኑ አቀራ። አይገርም! ይሄ ሊባማ ከዚህ ቤት ይወጣል ይባላል እንዴ? ነችና፣ ይሄን ያህልም ተናንቀናል። ኦ፣ በፈጠረሽ አሁን እኔ ከስራ ደክሞኝ ነው የመጣሁት። ምን ጠፋብሽ? ጠባለች የወሰሽው መቀመጫ አምጪ፣ አሁኑኑ አምጪ። እኔ ነው ጭራሽ፣ እኔ ነው ትለኛለች። ያታ አይደል? ከቦታው ላይ አንስደሽ የወሰሻትን መቀመጫ መለሰሽ ቦታ አስቀምጪ። ቆይ አልገባኝም፣ ስለ መቀመጫ ነው የምታወሪው? አይ ትዬ፣ እንደው አፍሪካ ሀገር ሆንሽ መቀመጫ የጠፋብኝ። ስቲ ትንሽ አፍታፍሪ። እኛ ኮ ኢትዮጵያውያኖች ጠረጴዛ ላይ ተረጋግቶ ቁጭ ብሎ መብላት ነው እንጂ አቃተን። መቀመጫ ለመሻማትማ ማን ብሎን። አያታል አያታል። ስቀልጅ ቤት ጠባለች ተባለሻል። አረ ተይ ትዬ ተይ ተይ ትዬ፣ ግፍ ነው እንዴ አሁን። ያንቺ መቀመጫ ለእኔ ምን ያደርግልኛል? ዝም በላት። ሻወርሎ ውስጥ አውልቄው አልጋ ላይ አስቀምጭት ስገባ ገብቶ የወሰደችው እሷ ናት አረ በፈጠረሽ ቤሪ እንዴ እስኪ አስቢው ስለመቀመጫ መቀመጫ እያወራሽ ሰው ቢሰማ አረ ምንድን ነው የሚለው አረ ምን ይልሻል ቂጥሽ ነው እንዴ ማለቴ ቂጦት መቀመጫሽ ቂጥሽ ነው ን እ ቂጥ ይጠፋል እንዴት አንተማ ሰቅ ምን አለብህ ወይኔ ቤሪ ወይኔ የጉልሽ ቤሪ ጓደኞቼማ ሳገኛቸው እኮ ኑሮ የተመቻቸው ስለሆኑ ሞላ ሞላ ያሉ ናቸው። አንተ ግን ቀድሞውኑ ብትንከባከበኝ ኑሮ ለዚህ ሁላ ነገሮች አትዳርገኝም ነበር። ወይኔ ቤሪ ወይኔ ቤሪ። ታይ ግን ታይ ግን ታይ ትዬ ታይ፣ እንደው አሁን የአንቺ ቂጥ የጋሼን ጡት የምታክል ቂጥ ይዘሽ የአንቺ ሳይዝ እንዴት እኔ ላይ ይገባልኛል? እሺ ቆይ ለመሆኑ ቁጥሩ ስንት ነው?